ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? እኔ አለሁ እግዚአብሔር ይመስገን። ያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። በድጋሚ መጥቻለሁ። ሁለተኛ ጊዜ ነው። እንግዲህ ምን መሰላችሁ የመጣሁት እኔ ቅድም በለቀኩት ቪዲዮ ላይ አረ፣ ብሩኬ ምን ሆኖ ነው? አረ፣ ምን ተፈጥሮ ነው? አረ፣ ምንድን ነው? እያላችሁ በጣም ተጨንቃችኋል ውዶቼ እንዴ እነሱን እኮ እግዚአብሔር ነው እኮ የሚጠብቃቸው። ምን ሆናችሁ ነው እንደዚህ የምትጨነቁት እናንተ? እንዴ ጠባቂ እኮ ፈጣሪ ነው እንጂ ሰው አደለም እኮ የሚጠብቃቸው እነሱን። አምላክ ነው መብርሃን ነች። ምን ሆናችሁ ነው እንደዚህ የምትሆኑት? ያው ፖስት ብሩኬ የሆነ መጠጥ እየጠጣ ምናምን ፖስት ያደረገው ቪዲዮ አለ እና እንዲሁም አንዳንድ ቴክስቶችን ፖስት አድርጓል። እና ለዛ ነው በጣም የተሸበራችሁት ግን ደግሞ ኮሽ ባለ ቁጥር ምንድነው እንደዚህ መጨነቅ? ኮሽ ባለ ቁጥር ምንድነው እንደዚህ ማበድ? በቃ እግዚአብሔር ያውቃል። እኔ እስከማውቀው ድረስ ብሩኬና ሀይሜ ደስተኞች ናቸው። ማለት ያው ብዙ ነገር ይፈጠራል። በእርግጥ በዙሪያቸው የሚፈጠሩ ብዙ ችግሮች አሉ፣ ብዙ ነገሮች አሉ። በቀደሙም እንደገና ደግሞ እስኪ ትላንትና ተመልከቱ እህቶቼ፣ እስኪ ትላንትና እዩ ቲክቶክ ላይ ምን ሲያደርጓቸው እንዳመሹ ሀይሚና ብሩኬ ምን እየተደረጉ ነበር? ማታ ገብታችሁ አይታችኋል። እኔ ስለዚህ ነገር አላወራም ብዬ ትቼ ነበረ፣ ግን ደግሞ በቃ በጣም ያስጠላል፣ ይሰለቻል። እንዴ እናንተ ምን ሆናችሁ ነው? በጣም ቀስ ምንም የሚሰባብር ነገር እኮ ነው እየጻፉባቸው፣ ፎቶቸው ላይ እየጻፉ እንደገና እየዘቀዘቋቸው የድሮ ፎቶቸውን፣ ወይም ደግሞ ይሆናል አይደል በእንቅስቃሴ ላይ እያሉ ያለውን ፎቶ ስክሪንሽት እያደረጉ እያጣመሙ ፖስት እያደረጉ ታዲህ ያስከፋም፣ እንዲህ ከዚህ በላይ ምን ይፈጠር? ከዚህ በላይ ምን ይሁን? ማርያምን እንዴ እነሱ እኮ እንደኛ ሰው ናቸው እኮ እያንዳንዱ። እኔ እውነቱን ይቅርታ አድርጉልኝና፣ ኮሜንት ላይ ኔጌቲቭ ነገር ኮሜንት ሲጻፍ፣ በጣም ነው ልቤ ስብር የሚለው በቃ ያስጠላኛል። ሚዲዮ በቃ በቃ ለሬደብር ጫውን በቃ ስልችት ይላል። ታቃላችሁ፣ ሞራል የሚነካ የሚሰብር ነገር የሚጽፉትን ነገር ብታዩ እግዚአብሔርን። በጣም ነው ማለት እናንተ ብትሆኑ አይከፋችሁም? እናንተ ብትሆኑ አይደብራችሁም? ስለዚህ ይሄም የሚያስከፋል። እንግዲህ ከዚህ ውጭ የተፈጠረውን ነገር እኔ አላቅም። እስካሁን ድረስ ምንም የማውቀው ነገር የለም፣ የደረሰኝም ነገር የለም። እስካሁን ግን ብሩኬ እያንዳንዱ ፖስት የሚያደርገው ጥቅስ፣ የሆነ ነገር ደስ አይልም። በጣም እንደተደበረ እንደተከፋ ምናምን ነው የሚያሳየው። እና ፈጣሪ አለ፣ በቃ እግዚአብሔር ነው የሚጠብቃቸው እነሱን። እኔ የተፈጠረውን በግልጽ ባላቅም ግን እያየን ያለነው ነገር ለመከፋት በቂ አይደለም ወይ እህቶቼ? ምንም ሳያደርጉ ምንም ሳይደርሱ ትናንትና ያመሹት ምሽት ማለት እኔ እንጃ ብቻ ይህን ያህል በዚህ ልክ አላቅም፣ ምን እንዳረጓቸው አላቅም። ፎቶቸው መዘቅዘቅ ምን አስፈለገ? የቤተሰብ ፎቶ መዘቅዘቅ ምን አስፈለገ? ያስከፋም ወይ አው፣ እነሱ ታዋቂ ናቸው፣ ሚዲያ ላይ ብዙ ሰው የሚያውቃቸው ልጆች ናቸው። ምናልባት ጠንካራ መሆን አለባቸው፣ ጎበዝ መሆን አለባቸው፣ የሚዲያ ሰው ብዙ ነገር ያጋጥመዋል፣ መቻል አለባቸው ብላችሁ ልታስቡ ትችላላችሁ። አይሰማቸውም፣ በዚህ ሊደብራቸው ሊከፋቸው አይችልም ብላችሁ ልትሉ ትችላላችሁ። ግን ደግሞ የሰው ልጆች ናቸው። እነሱም ሚዲያ ላይ እንደምታቁት እነሱን ለመጣል የሚደረግ በጣም ብዙ ነገር አለ። ቲክቶክ ላይ ቤተሰብ መዘግዘቅ እና ብዙ ነገር ብቻ አለ እና ታዲያ ያስከፋም ወይ? ምንም እንኳን የሚዲያ ሰው ቢሆኑ ምንም እንኳን መቻል እንዳለባቸው ቢገባኝም፣ ግን ደግሞ ያስከፋል። ይሄም ውዶቼ ያስከፋል፣ እንዲህ ያሳዝናል። ሰዎች ናቸዋ፣ የሰው ልጅ ናቸው። ይከፋቸዋል እንዴ የደብራቸዋል። እንዴት ነው ሊደብራቸው ማይችለው? እና ይሄ ይሄም ሊሆን ይችላል እንደዚህ ብሩኬን እንዲከፋ ያደረገው ነገር እና አደንግጡ ልላችሁ ፈልጌ ነው። ከዛ ባለፈ እንግዲህ አዲስ ነገር ካለ ማታ ያለውን ነገር እንሰማለን ከዛ ባለፈ ደግሞ ፈጣሪ ነው የሚያውቀው በቃ እንዴ ብሩኬ በጩቤ ተወጋ በስለት ተወጋ ተብሎ እንደ መወራት ከዚህ በላይ የሚያስከፋ ነገር አለ እንዴ እስኪ ንገሩ የሚያስከፋ ነገር የለም እኮ ከዚህ በላይ ይሄ እኮ የጠላትን በቃ ከግድያ እኮ አይተናነሰም ስለዚህ ይሄ ይሄ ሊሆን ይችላል ያስከፋው ቅድም ቪዲዮ ተሰርቻለሁ ግን ደግሞ እኔ ፖስት ያደርገውንም አላየሁም። እንደዚህ ማለት እየጠጣ ምናምን እያረገውንም አላየሁም። ኮሜንት ላይ በጻፋችሁልኝ መሰረት ነውና፣ በመጀመሪያ የሰው ልጅ ጠባቂው ፈጣሪ ነው። እነሱ ፈጣሪ አላቸው። የዋሆች ናቸው፣ ቅልብ አላቸው። ቅልቦችንና የዋሆችን ደግሞ እግዚአብሔር ይጠብቃል። እኛ ተጨንቀን አናድናቸውም። ገባችሁ? ጭንቀታችሁን ስለገባኝ ነው። ጭንቀታችሁን ስለተረዳሁ ነው። ከዛ ባለፈ እስካሁን ድረስ ያለ መረጃ እነሱ ሰላም እንዲሆኑ ነው። ስራ መስራት አልቻልንም። የማትበሉ ስራችሁን ስሩ፣ እንደ ስራችሁን ስሩ። አንዳንዴ ጠላትም ባይዘ ወይ አንድ እንትን ልንገራችሁ፣ በጣም ጥብቅ መረጃ ልንገራችሁ። እንትን በብሩኬ አካውንት ብዙ የሚፖሰቱ በእሱ ስም ብዙ የሚሰሩ ቪዲዮዎች የሚፖሰቱ ቪዲዮዎች አሉ። ምናልባት እነሱን እያያችሁ ከሆነ ተሳስታችኋል፣ ለመሰላችሁ እኔ እንጃ። እኔ ብዙ ጊዜ እንደውም ተሳስቼ ተሳስቼ አሁን ግን ብሩኬ መሆኑን ቼክ የማደርገው ገብቼ በፎሎሩ ነው እንጂ፣ ብዙ ተመሳሳይ ብሩኬ የሚባሉ አካውንቶች አሉ። የሚፖሰቱ ነው የሚሆነ አንዳንድ መጥፎ ነገር እንኳን አይፖስቱም። በብሩኬስም ግን ደግሞ ይሁን የሚያለቅስ የሚያሳዝን ሩሩ ይፖስታሉ፣ እና ምናልባት በእንደዚህ አይነት አካውንትም እንዳደነግጡ አሉ። ብዙ የራሳቸውን ስትሪ እንትን የሚሉና በዚህ በዚህ ከሆነ እንዳደነግጡ። ሌላው ደግሞ እንግዲህ ለነሱ የሚያስፈልጋቸው ጸሎት ነው። ክርስቲያኖች በጸሎት አድርጉ። ሙስሊሞች ዱአ አርጉላቸው በቃ ለእነሱ ይሄ ብቻ ነው ሊጠቅማቸው የሚችለው እንጂ ሌላ እናንተ ስለተጨነቃችሁ እናንተ ስላዘናችሁ እኛ ስለተጨነቅን እኛ ስላዘንን የሚፈጠር ምንም ነገር የለም ከዛ ባለፈ በጸሎት አስቧቸው በቃ እነዚህ ልጆች ጥሩ ጉዞ ላይ ናቸው ያሉት ጥሩ ሂደት ላይ ናቸው ያሉት ጥሩ እየሰሩ ነው። ጥሩ ስኬት ላይ ናቸው። አሁን ደግሞ ትላንትና እጅግ በጣም በጉጉት ስንጠብቀው የነበረ ነገር ተደርጓል። ቀለበት አድርጎላታል። እግዚአብሔር ይመስገን። ከዚህ በላይ ምን ደስታ አለ ታዲያ? በእነሱ ዙሪያ ከዚህ በላይ ምንም ደስታ የለም። እውነቴን እምላችሁ መብርሃን ትጠብቃቸው። ከዛ ባለፈ ከዛ ውጭ የሰው ማማረት ምናምን አይሰራም። ጥሩ አይደለም። አትጨናቁ እህቶች። ለእናንተስ ማናላችሁ? አታስቡ የሆነ ነገር እየተቀጠቀጠ ነው፣ ስራ እየሰሩ ነው። እና አቁሞ አይባልም። ምንም ማድረግ አልችልም፣ ድምጽ እየገባብኝ ስለሆነ ነው ጉዶቼ። እና ይዟችሁ መብርሃን ትጠብቃቸው ሀይሚና ብሩኬ። ሌላ ምንም ምለው ነገር የለም። አንዳንድ አፍቃሪዎች ናቸው፣ ትናንትና እንደዛ ሲያደርጉ የነበሩት ይመስለኛል። ምናልባት ለሀይሚ ሲንበረከክ እናንተ በቃ ልባችሁ ጸጥ አላደል? ለአመማችሁ አረል ለሀይሚ ሲንበረከክላት ምን ተሰማችሁ? ለዛ ነው ስዘቀዝቁ ያመሻችሁት። እሷንም ስዘቀዝቁ እሷንም ስዘቀዝቁ ነበር። እሷ ምሽ ብላ ስትቀበል አመማችሁ፣ እሱም ደግሞ ሲንበረከክላት አመማችሁ አደለ? በቃ ተስፋ ቆረጡ። ምንም የምታለቅሸዋም የምትንቃፈፊዋም ነፍሴ ማር ብያለሁ። ሪፕ ብያችኋለሁ፣ ሺ ሪፕ ብያችኋለሁ። ነፍሴ ማር ሞታችኋል እናንተ። በቃ ከዚህ በኋላ ወደኋላ የለም። ሀይሚና ብሩኬ ተግባባን አደለም? እና ሌሎቻችሁ ደግሞ የምትጨነቁት፣ አይዟችሁ መብርሃን አለች። እነሱን የምጠብቃቸው እሷ ናት።